የአማራ ፖሊስ የአማራን ሕዝብ ሰላምና ደኅንነት ለማስጠበቅ የሚተጋ መሆኑን የአማራ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል ዘላለም መንግሥቴ ተናገሩ። የአማራ ክልል ፖሊስ ኮሚሽን የ አንድ መቶ ቀናት እቅድ ትውውቅና የለውጥ ስራዎች ላይ ተወያይቷል። ጌታቸው ስንታየው የአማራ ክልል ፖሊስ ኮሚሽን የመቶ ቀናት እቅድ ትውውቅና የለውጥ ስራዎች ላይ ተወያይቷል። በዚህ የለውጥ ስራ ሂደትና የመቶ ቀን እቅድ አፈጻጸም ግምገማ መድረክ መክፈቻ ንግግር ያደረጉት የአማራ ክልል ፖሊስ ኮሚሽን ኮሚሽነር ጀኔራል ዘላለም መንግሥቴ የክልሉን ሰላምና ጸጥታ መሸከም የሚችልና የህዝብን ደህንነት የሚጠብቅ ተቋም ለመገንባት ለውጥ ያስፈልጋል ነው ያሉት። የአማራ ፖሊስ እንደ ቀድሞ ጠንካራ ፖሊስነቱን የሚያሳይበት ተሞክሮ የሚቀሰምበት፣ ልምድ የሚወሰድበት እንደ አማራ ፖሊስ እኔ ሳቀው የዛሬ 25 30 ዓመት በተለይ በኮሚኒቲ ፖሊሲ እንደ ኢትዮጵያ ግንባር ቀደም የሆነ ለተሞክሮና ለልምድ ብዙ የፖሊስ አካላት ወደዚህ ክልል የሚመጡበት ሁኔታ እንደነበረ በወሬ ሳይሆን በተግባር አስታውሳለሁ። የአማራ ፖሊስ ወደዛ ወደ ድሮ ቁመናው፣ ወደ ድሮ ከፍታው፣ ወደ ድሮ ጀግንነቱና የሚከበር የሚፈራ የፖሊስ ተቋም ግን ደግሞ የሚወደድ የህዝብ እምነት ያለው ለማድረግ የጋራ ርብርብ የሁላችንም ይፈልጋልና እንኳን ለዚህ ቀን አበቃን። የለውጥ ስራውን ሂደት ለመድረኩ ተካፋዮች ያቀረቡት የአማራ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ኮማንደር አያልነት ተስፋዬ ለውጥ ለአንድ ተቋም ወሳኝ ነው። በዚህ ጊዜም አማራ ክልል ፖሊስ ለውጥ አስፈላጊ ሆኖ ያገኘንበት ነው ብለዋል። ፖሊስ ካገነባቡ፣ ከዶክትሪኑ፣ ካሰለጣጠኑ፣ አጠቃላይ ከአቅም ግንባታና ከስትራክቸሩ ከጠጠሪነት ጨም ጨምሮ ጀምሮ የነበረው በርካታ ችግሮች አሉበት። ይህንን ችግር የሚፈታ ነው ብለን ስላሰብን አንዱ ደግሞ ክልሉ ላይ በማንኛውም መንገድ የሚያጋጠም የማህበረሰብ ደኅንነትን ስርዓትን የሚያናጋ ችግር ባጋጠመ ጊዜ የዓለም አቀፍ የፖሊስ ሳይንስን ትርጉም ና ሙያዊ ፕሮፌሽናሉን ና ተልእኮ መሰረት አድርጎ መታደግ የሚችል ተቋም መፍጠር ነው። በመድረኩ ላይ የተገኙት የውይይቱ ተሳታፊዎች ተቋም እንዲያድግ ከጊዜው ጋር የሚራመድ ና ዘመንን የሚዋጅ ለውጥ ያስፈልጋል ብለዋል። የሰው ኃይል ከዘመናዊ ቴክኖሎጂ ጋር የተናበበ ለውጥ ተቋምን ይገነባል ና ያሉት በአማራ ክልል ፖሊስ ኮሚሽን የተጀመረው ለውጥ ተስፋ የሚሰጥ መሆኑንም ተናግረዋል። ቴክኖሎጂም አሁን ዘመኑን የሚመጥና የቴክኖሎጂ ደረጃ ላይ መድረስ አለበት። የፖሊስ ተቋም ከሌላው ተቋም በተለየ መንገድ ማለት ነው። በሁሉም መንገድ ልቆ መገኘት አለበት። ስለዚህ እነዚህ ነገሮችን አስተሳስሮ የመጣ ሪፎርም ስለሆነ በግሌ ደስተኛ ነኝ። ይህንን ቀን በማየቴ በጣም ደስተኛ ነኝ። ይህንን ቀን ስናይ ደግሞ ፊት ለፊት የተጋፈጥነውን በጣም እያመሰገን ከዳር ሆናችሁም ደግሞ ዝም ብላችሁ ስታውም ያው እኩል የተራመድን አለ። በቀጣይ በሕዝብ ላይ አመኔታን የሚያሳጡና ከፖሊሳዊ ሳይንሱ ያፈነገጡ ብልሹ አሰራሮች ላይ የሚገኝ የፖሊስ አካል ላይ የማዳግም እርምጃ የሚወሰድ መሆኑንም የአማራ ክልል ፖሊስ ኮሚሽን ኮሚሽነር ጀኔራል ዘላለም መንግሥቴ ያስምረውበታል። የክልሉ መንግሥት በተጠየቀው መሰረት ተጠሪነቱን ካስተካከሉልናል፣ ሙሉ ካቢኔው ተቀብሎ አጽድቆታል። ፖሊስ ተጠሪነቱ ለርዕሰ መስተዳድሩ ነው። በቃ ሌላ አማርኛም አጽሮተ ምናምን ቃልም ትምህርተ ጥቅስም ምናምንም የለው። ይሄንን በስርዓት ወስዶ መስራት ካልቻለ ተጠያቂ ራሱ ፖሊሱ፣ በማንም ማሳበብ አይችላል ከዚህ በኋላ በማንም ስለዚህ፣ እኔ ብሎ እያንዳንዱ ሰው ይሄን ኃላፊነት ለመወጣት ምን ያህል ተዘጋጅቻለሁ ብሎ ማየት አለው።